ተቀወጠ፣ ሚዲያው ተጥለቀለቀ። በጉጉት ሲጠበቅ የነበረው የነ አብርሽና ሩታ የሰርጋቸው ቀን ደረሰላችኋለሁ። እንግዲህ የመዳም ቅመሞች፣ ይህ የነ አብርሽና ሩታ ደጋፊዎች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ልበላችሁ። እንግዲህ በጣም ደስ ይላል ማለት ነው። እንግዲህ ለረዥም ቀናቶች ለረዥም ጊዜ ሰርጋቸው ሲጠባበቁ የነበሩ የመዳም ቅመሞች እንኳን ደስ አላችሁ እላለሁኝ ማለት ነው። ዱባዮች ደግሞ እኔ በፊትም ብያለሁ አታሳፍሩንም ዱባዮች፣ የዱባይ ቅመሞች አታሳፍሩንም እያልኩ ነበር። በጣም ደስ በሚል ሁኔታ እንግዲህ የዱባይ ቅመሞች በጣም በጣም በሚገርም ሁኔታ እያስደሰቱን ይገኛሉ ማለት ነው። ለአብርሽና ለና አብርሽና ለሩታ በጣም በጣም ትልቅ ስጦታ አዘጋጅተዋል ማለት ነው። ሰጥተዋቸዋል ማለት ነው። በጣም ደስ የሚል ነው። ያው እንግዲህ የመዳን ቅመሞች ታውቃላችሁ አይታሙም ማለት ነው። በተለይ ዱባዮች በቃ አይታሙም በእንደዚህ አይነት ነገር ነው። አታሳፍሩንም እና አብርሽና ሩታ መተውማ አታሳፍሩንም ብዬ ነበር። ያው እንግዲህ አላሳፈራችሁንም እንዳልኩት ማለት ነው። በጣም ደስ በሚል ሁኔታ ወርቅ ገዝተው አበርክተውላቸዋል ማለት ነው። እንግዲህ ለሰርጋቸውም ቀን እኛ ቀዳሚ ካልሆነ አይመቸንም ሌላ ቀን ረፍት ስለሌለን አይመችንም፣ በቅዳሜ ይሁንልን ብለው ነበረ ማለት ነው የመዳም ቅመሞች እናም፣ ተሳክቶላቸው በቃናቸው መሰረት እንግዲህ እነሱም ኦዲንሶቻቸውን በማክበር ቅዳሜን መርጠዋል ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ተቀውጠዋል እላችኋለሁኝ። እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ እላለሁኝ አብርሽና ሩታ እንኳን ደስ አላችሁ። በጣም ደስ ይላሉ። ለብዙ ጊዜ ለረጅም ጊዜ እንግዲህ ልንጋባ ነው ስትሉ አንድም ስትለያዩ አንድም ስትጣሉ ብዙ የመዳም ቅመሞች በእናንተ የተነሳ ሲጣሉ ሲበጣበጡ ከርመው ነበር። በመጨረሻም ደስ ብሏቸዋል ብዬ አስባለሁ። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ ትዳራችሁን ያማረ ያደርግላችሁ እስከ መጨረሻው የምትዘልቁ ያድርጋችሁ። አብራችሁ አርጁ፣ ውለዱ፣ ክበሩ፣ ክበዱ። ደስ ይላል። እንኳ ደስ አላችሁ እላለሁ በድጋሚ የመዳም ቅመሞች ይሄ ደግሞ እንኳን ደስ አላችሁ። በተለይ የዱባይ ቅመሞች ማለት ነው። ትለያላችሁ ትለያላችሁ ማለት ነው። እድሜና ጤና ይስጣችሁ ለእናንተ።